እችን ውብ ስካርፍ ዛሬ አብረን እንሰራለን። አረንጓዴ፣ ቢጫ፣ ቀይ ክርና መቀስ ኪሮች፣ ሌላ የሚያስፈልገን ነገር የለም። ሰላም ሰላም እንዴት ናችሁ? ደህና ናችሁ ወይን? እግዚአብሔር ይመስገን በጣም ደህና ነኝ። እችን ስካርፍ ያልተጠየቁበት ቦታ የለም። ኢንስታግራም፣ ፌስቡክ፣ ዩቲዩብ ላይ ላይቭ የገባው ጊዜ ለብሻት ነበረ ብዙ ልጆች ጠይቃችሁኛል ቃል በገባሁት መሰረት ዛሬ አሰራሩን ይዤላችሁ መጥቻለሁኝ እንደምታት እንደምታያት በጣም እስካሁን ድረስ አዲስ ነች። ሁለት ዓመት ድረስ ነው ያደረግኳት። ታውቃላችሁ የዚህ ሀገር ክረምቱ በጣም ረጅም ነው። አለያትም ማለት ትችላለሁ። ብዙ አይነት አሉ፣ ግንች ምርጫ አይነት ሁል ጊዜም ረጅም ስካርፍ እንደዚህ አንገት ላይ ጥቅለል በጣም የሚልፍን የሚያደርግ ነገር ብዙ አልወድም። ረዘም አድርጋችሁ ሰርታችሁት እንደ እናንተ አይነት እንደምትወዱት አይነት ስታይል መስራት ትችላላችሁ። በራሱ በአንድ አይነት ስራ ትንሽ ቀዝቀዝ ሲል እንደዚህ አድርጌ ጃኬት ነገር ከላይ አድርጋለሁኝ። ጥቅለል ማድረግ የምትወዱ ደግሞ ረዘም ማድረጋችሁት እስካርፑን ቁመቱን ማለት ነው መስራት ይቻላል። የሚያስፈልገን ብዙ ነገር አይደለም። ሶስት አይነት ክር አረንጓዴ፣ ቢጫ፣ ቀይ፣ መቀስና ኪሮች ብቻ ሌላ ነገር አያስፈልገውም። ጀማሪ የሆናችሁ ራሱ የዳንቴል አሰራርን እንዴት መስራት እንዳለባችሁ የለመዳችሁ ራሱ ይህንን ስራ መስራት ትችላላችሁ። የተደጋገመ የሚሰራ ስራ ስለሆነ እርግጠኛ ሆኜ የምነግራችሁ ቀላል ስራ ከሚባሉት የእጅ ስራዎች ውስጥ ይሄ አንዱ ነው እና ወደ አሰራሩ እንሄዳለን። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ምንጊዜ ማክሰኞ ማክሰኞ ከእግዚአብሔር ጋር እጅ ስራዎችን ለመልቀቅ አስቤያለሁ። በተጨማሪ ደግሞ አርብና እሁድ የቀጥታ ስርጭት ላይቭ ፕሮግራም ጀምረናል። እዛ ለመታችሁ መሳተፍ ትችላላችሁ። በተለያየ አርእስቶች እንወያያለን። አዲስ ዩቲዩብ ለጀመራችሁም እዛ ጋር መታችሁ ቤተሰቦች ማግኘት ትችላላችሁ። እናበረታታለን። ስለ ዩቲዩብ የምናቀውን ያህል ልናካፍላችሁ ፍቃደኛ ነን። ሰው አሁን ወደ አሰራሩ እንሂድ። ኪሮሽ እና ክራችሁን አዘጋጁ ከመቀስ ጋር። መልካም ቆይታ ወደ አሰራሩ ከመሄዳችን በፊት እንግዲህ እንደምታዩት እየተደጋገመ የሚሰራ ስራ ነው። ጥርት ያለ ነው። ምንም የሚከብድ ነገር የለውም። አብሶ እጅ ስራ በደንብ መስራት ለምትችሉ ቆንጆ አድርጋችሁ መስራት ትችላላችሁ። ይሄ ዳርዳሩ እንደዚህ ቆንጆ ሆኖ ያለቀ ነው። ከፈለጋችሁ ጉፍላ የሚባለውን ይሄ እንደ ክር ነገር ዳርዳሩ ላይ ማድረግ ትችላላችሁ። እኔ ማድረግ ስላልፈለግኩኝ ነው። በዚህ ጋር ክራችንን እንዴት እንደምንቀጥልም አሳያችኋለሁኝ። በሌላ አይነትም ከለር መስራት የምትፈልጉ መስራት ትችላላችሁ። በተጨማሪ ደግሞ ለነግራችሁ የምፈልገው ክሩ ልጊዜ ስትገዙ የክሩ መጠንና ኪሮሽ ምን አይነት መጠቀም እንዳለባችሁ ይገልጻል። በዛ አይነት መሰረት ስሩት። ሌላ ደግሞ ተጨማሪ ክሩ ላይ የተለያየ ዲቴል ይጽፋሉ። በጣም ውሀ ብሊች ማድረግ እንደማያስፈልግ ይሄንን አይሮን እንደማያስፈልገው ሙቅ ውሃ የማያስፈልጋቸው አንዳንዱ ደግሞ ክር ሙቅ ውሃ ሲታጠብ ምንም የማይሆን አለ። እነሱን ቼክ አድርጓቸው ከሰራችሁ በኋላ ለረጅም ጊዜ ቆንጆ ሆኖ እንዲቆይላችሁ ሳይበላሽ፣ እንደዛ ማድረግ ትችላላችሁ። ቋጠርኳት። መጀመሪያ ክራችንን እንቋጥራለን። አጠር አድርጌ ነው ማሳያችሁ። ስራው እየተደጋገመ ስለሆነ ይችኛዋን፣ አንድ አይነት ስራ ነው የምንሰራው ሰው መጀመሪያ እንደዚህ እንቋጥራለን። እናንተ ረጅም ስካርፕ ከፈለጋችሁ በጣም ረጅም አድርጋችሁ መስራት ትችላላችሁ። ሰንሰለቱን መጀመሪያ ስትጀምሩ አጠር ያለ ደግሞ ጣል አድርጎ አንዳንድ ሰው መውጣት ይወዳል አይደለም? እንደዛም አድርጋችሁ በምትፈልጉት መጠን መስራት ትችላላችሁ። ስራው ተደጋጋሚ አንድ አይነት ስለሆነ እንትን አይልም፣ ይህንን ያህል ሰንሰለት ስሩ ብዬ ልነግራችሁ አልፈልግም፣ ምክንያቱም የሁላችን ፍላጎት ይለያያል። እንደዚህ አጠር አድርጌ ነው የማሳያችሁ። እንደዚህ ሰንሰለት ከሰራን በኋላ የምናደርገው አንድ የመጀመሪያውን ሰንሰለት እንዘል እና ግማሽ ድርብ ክሮሼት አንደኛዋ ሰንሰሌ ብቻ እንደዚህ አስገብተን ግማሽ ድርብ ክሮሼት እንሰራለን። በየአንዳንዱ ሰንሰለታችን ላይ ማለት ነው እንደዚህ እየሰራን እስከ መጨረሻው ድረስ በተመሳሳይ ግማሽ ድርብ ክሮሼ በአንዳንዷ ሽሩባ ባለችባት ላይ ማለት ነው። እንደዚህ እያደረግን እስከ መጨረሻ እንሰራና እንደዚህ መጨረሻዋ ጋር ስንደርስ አንድ ሰንሰለት እናደርግና ስራችንን እንደዚህ እናዞራለን። ከዛ በኋላ አንድ እንደዚህ ኪሮሻችን ላይ ክራችንን አዙረን በዚችኛዋ በኩል መሀል ላይ ቀጥታ እንደዚህ ሳይሆን፣ በዚችኛዋ በኩል አንዷን ብቻ ሹሩባዋን ማለት ነው እንደዚህ ወስደን ግማሽ ድርብ ክሮሼታችንን እንሰራለን። ክራችንን ኪሮሻችን ላይ እናሳልፋለን። እዚች አንዷ የሹሩባዋ ያለችበት ላይ ድርብ ክሮሼት ማለት ነው ግማሽ ድርብ ክሮሼት እንሰራለን። እንደዚህ በሙሉ ድርብ ክሮሼት መስራት ትችላላችሁ፣ ግን ልክ እንደዚህ አይነት ጥቅጥቅ ያለ ስራ አይሰጣችሁም። የሆነ ረዘም ይላል፣ ክፍተቱ የመሀሉ ማለት ነው። በግማሽ ድርብ ክሮሼት ስታደርጉት ቆንጅዬ የሆነ ቀለል ያለ ግን የሚያምር ስካርፕ አድርጎ ይሰጣችኋል። ቀስ እያልኩ ነው ማሳያችሁ። አያችሁት? እዚህ ጋር እንደ ሹሩባ ነገር እንደዚህ ይመጣል። እንደዚህ እያደረግን እስከ መጨረሻው እንሄድና ልክ እዝችኛ የመጨረሻ ዋጋ ስንደርስ እንደዚህ አይነት ቆንጅዬ ቀጥ ያለ መስመር እንዲሰጠን የምናደርገው ክራችንን ኪሮሻችን ላይ በተመሳሳይ መንገድ እንደዚህ እናሳልፍና እዚህ ጋር አንዷን ብቻ እንደዚህ አንወስድም፣ ሹርባዋን ማለት ነው። ሁለቱን እንደዚህ አድርገን አስገብተን አጠቃላይ እንደዚህ እናስራቸዋለን። ከዛ እዚህ ጋር የሆነ ክፍተት አይመጣም። በአንዱ አሽሩባ በዚህኛው ጋር ልክ እንደሰራ ነው አድርገን ግን ካስገባናት እዚህ ዳር ዳሩ ላይ ቆንጅዬ እንድትቀጥ ያለ አይመጣልንም፣ ክፍተት ያለው ይሆናል። ከዛ እችን ከሰራን በኋላ አንድ ሰንሰለት እንሰራና ስራችንን አዙረን ይህንኑ አሁን እንደሰራ ነው እንሰራለን። እንደዚች አሳልፈን አንድ ሰንሰለት ስለዘለልን እዚች ጋ ሹሩባ የምትመስላለችን አይደለ? እሷን እንደዚህ አድርገን አሳልፈን እንሰራለን። እንደምታዩት አንድ ሰንሰል በዚህኛው ጋር ስለምናደርግ፣ በዛኛው ጋ ይቅርታ፣ አንቀሳቀስኩት። በዛኛው ጋር አንድ ሰንሰለት አድርገን እየሰራን ስለሆነ እንደዚህ ጥብቅ ያለ ቆንጅዬ ስትሬት የሆነ መስመር ይሰጠናል። እንደዚህ በየሹሩባዎቹ ላይ ግማሽ ድርብ ክሮሼታችንን ከሰራን በኋላ መጨረሻዋ ላይ ክር እንዴት እንደምንቀይር ደግሞ አሳያችኋለሁኝ። በትንሿን የሰራውላችሁ በደንብ ረጅም አድርጌ ባሳየውም ተመሳሳይ ስራ ስለሆነ ብዬ ነው። ይሄ ቁመቱ ነው። እዚህ ጋር አጠር አድርጌ ስላሳየሁት ነው። እንደዚህ እንዲመጣላችሁ ይሄ ቁመቱ ነው። እሺ በአጭሯ ስለሰራኋት እንደዚህ አይነት ዲዛይን እንዳይመጣባችሁ፣ በሰንሰሉ ልክ ነው ዳንቴላችሁ ማነው እስካርፋችሁን የምትሰሩት። እዚ ጋር መጨረሻዋ ጋር ስንደርስ ክር የምንቀይረው እንደዚህ እዚህ ጋር ትርፍ ነገር ሆኖ ቢጫ ጀምራ ወደዚህ እንዳትሄድብን የምናደርገው የምንቀይረውን ክር መጀመሪያ እች ጋር ይህኛውን እንደጀመር ነው። እንደዚች እንደ ሸምቀቆ ነገር አድርገን ቋጠሮን እንሰራለን። እንደዚች ማለት ነው። ይታያል አይደል? ከዛ ይህኛውን የመጨረሻዋን እዚች ጋር ሁለቱ ቦታ ላይ አስገብተን ስንሰራ እንደዚህ ክራችንን እናሳልፍና ኪሮሹን ካስገባን በኋላ አረንጓዴውን እንደዚህ ስበን ካወጣን በኋላ ሶስት ይሆንልናል አደለ። እዚህኛው ላይ የምናደርገው እችኛዋን ቢጫዋን ማለት ነው። በሸምቆቆዋ በኩል ኪሮሻችንን አሳልፈን እንደዚህ እናሳልፋታለን። ከዛ እዝቹ ጋር አንድ ሰንሰል እንደዚህ እንሰራለን። ይሄንን ስንጨርስ የምንቆርጠው ስለሆነ ችግር አያመጣም። ሁለቱን ይሄ የቆረጥ የምንቆርጠውን ቆርጬ ላሳያችሁ ልልት እንዳይልባችሁ ይሄንን የቆረጥንበትን ክር የቀየርንበት ቦታ ጋር ይሄንን አንድ ሰንሰለት ስለሰራን አትመዘዝብንም። እዝች ጋር እንደዚች አድርገን እንቋጥራታለን። ሶ ቢጫ ወረታች ስለመጣ ወደ አረንጓዴው ጋር የምናደርገው መልሰን ሌላ አንድ ቋጠሮ እንቋጥራለን። እንደዚህ ስናደርገው አረንጓዴው ወደዚህኛው ጋር ይመጣልናል፣ ቢጫዋ ወደዚህኛው ጋር ትሄድልናለች። ይሄንን ከጨረሳችሁ በኋላ ማድረግ ትችላላችሁ። እዚቹ ጋር ግን እንዳለን በእግረ መንገድ የላሳያችሁ ይሄንን እንደዚህ እያደረጋችሁ የተረፈውን ክር ማለት ነው በዳሩ በኩል እንደዚህ አድርጋችሁ መደበቅ ትችላላችሁ። የቆረጥነውን ክር ከዛ ጉፍላ ደግሞ መስራት የምትፈልጉ ከሆነ ይሄንን ስትቆርጡ ረዘም አስር ሴንቲሜትር ያህል ረዘም ማድረጋችሁ ክሩን ከቆረጣችሁ በኋላ ስትጨርሱ ጉፍላ ማድረግ ይቻላል። ስለዚህ አሁን ቢጫዋን እንቀጥላለን። እችን ሸምቀቆ አድርገን የተውናትን ክር እዚች ጋር እንተዋትና ከዛ አንድ ሰንሰል ኦልሬዲ ሰርተናል። ይች የመጀመሪያውን ሰንሰለት ዘለን አጠገቧ ጋ በሹሩባው በኩል ተመሳሳይ ያኛውን እንደሰራ ነው። ከታች ያሉትን በእያንዳንዱ ሹሩባ ላይ እንደዚህ እያደረግን ግማሽ ድርብ ክሮሼታችንን እንሰራለን። ቀስ እያረኩ ማሳያችሁ በደንብ እንድትረዱኝ ብዬ ነው። እሺ አያችሁት፣ የሹሩባዎቹ ቅርጽ እዚጋ። በደንብ ነው የሚወጡት። ውብ የሆነ ስራ ነው ይሄ። ካርዲጋንም፣ ሹራፎች፣ የተለያየ ነገር ኮፍያ መስራት ይቻላል በዚህ አሰራር። እንደዚህ እያደረግን እስከ መጨረሻው እንሰራለን። ይኸው እዚች ጋር አንዳንድ ሹሩባዋ ላይ አገናኝተን መጨረሻ ላይ ደርሰናል። በተመሳሳይ እዚህ ጋር ልድገምላችሁ። ክሮሻችንን እንደዚህ ያሳልፈን መጨረሻዋ አንዱ ሹሩባ ላይ ሳይሆን ሁለቱ ላይ ነው። አጠቃላይ እንደዚህ የምናስገባውና ይህን የምንሰራው ግማሽ ድርብ ክሮሼታችንን ከዛ አንድ ሰንሰለት አድርገን በተመሳሳይ ይህንኑ ስራ እየደጋገምን ስንሰራ ልክ እንደዚህ አይነት ዲዛይን ይሰጠናል። ሌላ ሁለተኛ ተጨማሪ የምነግራችሁ አረንጓዴ፣ ቢጫ፣ ቀይ ስትሰሩ ተመሳሳይ ቁጥር መሆን አለበት። አረንጓዴውን ለምሳሌ አስር ዙር ከሄዳችሁ ቢጫውንም አስር ዙር ቀዩንም፣ አስር ዙር ስታደርጉት እኩል የሚያምር ዲዛይን ነው የሚሰጣችሁ። ስትለብሱትም በጣም ነው የሚያምረው። ለአይንም ይሄኛው ትንሽዬ፣ ይሄኛው በዛ ያለ መስመር አይሆነውም። እኩል መጠን አድርጋችሁ ስሩት። በጣም ነው የሚያምረው ያምረው ስትጨርሱ ስራችሁን አጠናቃችሁ መጠኑን እናንተ ርዝመቱን እንደነገርኳችሁ ከጨረሳችሁ በኋላ ስራችሁን የምትቆርጡት ልክ እንደዚህ የመጨረሻው ቦታ ላይ ይህኛውን ከሰራን በኋላ አንድ ሰንሰል አድርገን አይደለ፣ ስራችንን የምናዞረው እዛ ጋር ስትደርሱ፣ ጀስት ክራችሁን ትንሽ እንደዚህ እረዘም አድርጋችሁ እንደዚህ ትቆርጡትና እችን የመጨረሻዋን የሰራንባትን በቀይ ነው የሚያልቀው። በአረንጓዴ ከጀመርን በቀይ ነው የሚያልቀው። ቀይ ክር ለቪዲዮ አይመችም። ለዛ ነው አብዛኛውን ጊዜ በቢጫ ከቀይ ከለር ውጭ ያሉትን ክሮች የማሳያችሁ። እንደዚህ አድርጋችሁ ስራችሁን የጨረሳችሁበትን ክር መደበቅ ትችላላችሁ። እንትን እንዳይል ጫፍ ጫፉ ላይ ቡፍ ብሎ እንዳይወጣባችሁ ማለት ነው። እንደዚህ አንድ ካሳለፋችሁ በኋላ እንደ ሰንሰል ነገር እንደዚህ አድርጋችሁ ትቋጥሩታላችሁ። ጥብቅ አድርጋችሁ እንደዚህ አያችሁ፣ አታስታውቅም። ከዛ አንድ ሁለት እንደዚህ በሰራንበት በመሀል ላይ የተወሰነ ሁለት ሶስትም አድርጋችሁ ክራችሁን አሳልፉትና እንደዚህ ወደ ውስጥ መቁረጥ ትችላላችሁ። ያው ለሙከራ ለሙከራ ሳይሆን ለእናንተ ለማሳየት በጣም ጥንጥ እያድርጌ ነው የሰራሁት። አያችሁት? ሲታጠብ ይሄ ክሩ እዛው የመያያዝ ባህሪ ይኖረውና እዛው ውስጥ ይቀራል። እችን ቢጫዋ ደግሞ ቀይም ሲተርፋችሁ ይሄንን ቢጫውን ወደ አረንጓዴው ጋር ሳይሆን ወደ ቢጫው በኩል ይሄኛውን እንዳደረግ ነው ማለት ነው። ልክ እዚቻ ጫፏ ጋር ስትደርሱ ልብ እናድርጋችሁ ቋጥራችሁ ረዘም አድርጋችሁ ከቆረጣችሁት ማለት ነው፣ መቁረጥ ትችላላችሁ። እንደዚህ አድርጋችሁ ቅድም እንዳሳየኋችሁ ወደ ውስጥ በኩል በኪሮሽ ወይንም በመርፌ ወደዚህ ከለሩ ወዳለበት ቦታ አድርጋችሁ፣ ቢጫ ደግሞ ሆኖ ወይንም ቀይ ወደዚህኛው ጋር ታድርጉት። ድጋሚ ልንገራችሁ፣ ክራችሁን ከለሩ ወዳለበት ቦታ ነው ማድረግ ያለባችሁ። የምትሸፍኑት ወደዚህ ከለር ወዳለበት ተመሳሳይ ከለር እንደዚህ ያድርጋችሁ። ክራችሁን ድብቅብቅ እያደረጋችሁ እየቋጠራችሁት ማሳመር ትችላላችሁ። የተረፈ ክር ምናምን ካለው እንትን ስካርፕ ላይ ብዙም አያምሩም። አያችሁት? የቀጠልንባቸው ቦታዎች በደንብ እንዳይታይ ያደርግልናል። እንደዚህ ቆንጅዬ ይሆናል። በዚህኛው የበለጠ ላሳያችሁ የተረፉት ክሮች እዚ ጋር ምንም የሚታይበት ቦታ የለም። ውስጥ አስገብቼ ስለቋጠርኩት ማለት ነው። እዚች ጋር ትንሽ የጭስ ጀምር አሳንሻት ነበረ ክሯን። ይሄ ለራሴ ለግሌ የምጠቀመው ስካርፕ ነው። ለዛም ለራሴ አስቀርቻት አለውኝ። ለሰዎች ለሽያጭ የምትሰሩ ከሆነ ስትጀምሩ እዚ ጋ ረዘም አድርጉትና እንደዚህ ክሩን ወደ ውስጥ ለመደበቅ ሞክሩ። ለተረፈ ይሄኛውን ላሳያችሁ። በእጅ ሳብ አድርጌ አውጥቼ ለእናንተ ለማሳየት ነው። አያችኋት? ውስጥ ነው ያለችው። ቅድም ያሳየኋችሁም እንደዚህ ጉትት ስትደረግ አስወጥቻት ነው ለእናንተ ለማሳየት። ሲደረግ ግን ምንም አያሳይም፣ እዛው ከለሩ ቢጫ ያለበት ቦታ ላይ ስላደረግኩት ማለት ነው። በጣም አጠር አድርጌ ነው ያሳየኋችሁ። ያው እንደ አስረዳኋችሁ ስራ በጣም የሚደጋገም ነው። ቅድምም እንደገለጽኳችሁ የስካርፑ እስካሁን ድረስ እንደዚህ የቆየበት ሁል ጊዜ የምንገዛቸው ክሮች ወረቀት ላይ የክሩን አይነት በምን እንደምናጥበው እንደሚተኮስና እንደማይተኮስ ስለሚገልጽ እሱን ቼክ እያደረጋችሁ ግዙ። አገር ቤት ላይ አሁን ከውጭ የሚመጡ ክሮች ላይ እንደዚህ አይነት ነገር ይጻፋል እና እሱን ቼክ አድርጉ። በጣም እንደወደዳቸዋት እርግጠኛ ነኝ። እኔ ከሚገባው በላይ የምወዳው ስራ ነው። ይሄ ለስካርፍ ብቻ ሳይሆን ይሄ ስራ ለኮፍያ ለተለያዩ አልባሳት ሹራብ፣ ለልጆች ካልሲ፣ ለእኛም ለክረምት ለሚሆን ካልሲ እግር ደግሞ እንደ ምንድን ይባል ካልሲ ሆኖ ሙሉ ካልሲ ሳይሆን ይህ ጉርዱ ካልሲ የለም፣ ከላይ እንደ ቡትስ ጫማ ስናደርግ ከላይ የምናደርገው እሱን መስራት ትችላላችሁ። ሌላ ዲዛይን ደረጃ ላይ ያልደረሳችሁ ጀማሪዎች ከሆናችሁ በዚህኛው ብቻ ይሰራልና። እናም ለዛሬ ያለኝ ይሄ ነው። እንደወደዳችሁ ተስፋ አድርጋለሁኝ። ሐሙስ በሌላ ቪዲዮ እጠብቃችኋለሁኝ። ማክሰኞ ቅድምም እንደነገርኳችሁ በእጅ ስራ ብቻ ለማድረግ ፈልግ ያለሁኝ ማክሰኞ ማክሰኞን፣ ሐሙስ ደግሞ የተለያዩ ምናልባት ጋርደን፣ ኩኪንግ የተለያየ ነገር ይዤ እመጣለሁኝ። አርብና እሁድ እንደተለመደው በላይፍ ፕሮግራም በሰላም እግዚአብሔር ያገናኛል። ባላችሁበት ሰላም፣ ጤና፣ ፍቅርን እመኝላችኋለሁ። ሰላም